ሁላችንም በአመት አንዴ የምንጠብቃት አንዲት ቀን አለች። እሷም ቀን ብላክ ፍራይዴ ትባላለች። ይህም ቀን በአመት አንዴ አርብ ቀን የሚውል ይሆናል ማለት ነው። በዚህችም ቀን ላይ ታላላቅ ዲስካውንቶች ይኖራሉ፣ ከኦንላይን ሾፒንጎች ላይ ማለት ነው። እችም ቀን መች ትውላለች? በዚችም ቀን ምን ብናዝ ጥሩ ነው? በዚችም ቀን ላይ ምን አይነት እቃዎችን ብናዝ ጉምሩክ አይዝብንም የሚለውን ነገር ቀጣይ ማሳጃቸው ይሆናል። የዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ላይክ ማድገታችሁ ጀምሩት። ቀጥታ ወደ ቪዲዮ እንገባለን። ለመጀመሪያ በይሄ ቀን በመች ይውላል የሚለው ነገር ሲሆን ይህም ቀን የሚውለው ኖቬምበር 28 ይሆናል ማለት ነው፣ በፈረንጆች አቆጣጠር ማለት ነው። በእኛ ደግሞ አርብ ዕለት የሚውል ይሆናል። ይህም ቀን ላይ ታላቅ ዲስካውንት ይኖራል ከአሊክስፕረስ ከአማዞን ከሺን ከመሳሰሉ ኦንላይን ፕላትፎርሞች ላይ ከሁሉም ኦንላይን ፕላትፎርሞች ላይ ታላቅ ዲስካውንት የሚደረግበት ቀን ስለሆነ በዚችን ቀን ላይ እቃዎችን ኦርደር ማድገት ይኖሩባቸዋል። ለምሳሌ ያህል ከሰባ ፐርሰንት ወደ ዘጠና ፐርሰንት ያህል እቃዎች ላይ ዲስካውንት ይደረጋሉ ማለት ነው። በዚህ ጭንቀል ላይ በጣም ብዙ እቃዎችን ኦርደር ማድረግ ይኖርባቸዋል ማለት ነው። ሁለተኛ ነገር ደግሞ ያልኩት ምን አይነት እቃዎችን ብናዝ ጥሩ ነው የሚለውን ነገር ስናይ ምን አይነት እቃዎች ጉምሩክ የማይይዝብን ነገሮች ብያለሁ። ጉምሩክ የማይይዝብን በሶስተኛነት የምናይ ሆነ ምን አይነት እቃዎችን የሚለው ነገር ኤርፎኖችን ብታዙ፣ ሄርሳቶችን፣ ሰልፊስቲክ በቃ ለእናንተ የሚጠቅማችሁ እቃዎችን ብታዙ አሪፍ ነው። ከስራችሁ ጋር ወይም ደግሞ ቀን በቀን ከምታደርጓቸው ግንኙነቶች ጋር እናንተን ሊያቀልላችሁ ከሚችለው ነገር ወይም ደግሞ ምቾት ከሚሰጣችሁ ነገር ላይ እቃዎችን ኦርደር ብታደረጉ ጥሩ ነው። እንዲሁም ደግሞ ኦርደር ማድረግ ራሱ ማትፈልጉ ሰዎች ራሱ ብትኖሩ ኦርደር አድርገታችሁ ከዛ ከአሊ ኤክስፕረስ ለምሳሌ ያህል ኤርፎን ብታዙ እዚህ አምጥታችሁ ለምሳሌ አንድ ኤርፎን እዚህ የሚሰጠው አራት ሺ እና ሶስት ሺህ ብር ነው። ከአሊ ኤክስፕረስ ደግሞ በነፃ ብላክ ፍራይዴ ምክንያት ካዘዛችሁ በዛ አምጥታችሁ ከመጣላችሁ በኋላ እዚህ አምጥታችሁ 3000 እና 4000 ብር መሸጥ ትችላላችሁ። 3 እና 4 ኤርፎኖች አምጥታችሁ እዚህ መሸጥ ትችላላችሁ ማለት ነው። በዚያ አጋጣሚ እና ደግሞ አካውንት እየቀያየራችሁ ብትሞክሩ አሪፍ ነው። ደግሞ እቃዎቹን በጣም ብዙ ማዘዝ ይኖርባችኋል ብዬ አስባለሁ። እና ደግሞ ሲቀጥል፣ በሶስተኛነት ደግሞ ጉምሩክ የማይዘው እቃ ማለት ጉምሩክ ላይ በጣም መንግስት በጣም ማዘዝ የማይፈቅዳቸው እቃዎች ይኖራሉ። ለምሳሌ ያህል እነ ማድኃኒት ነክ ነገሮች፣ ኮሚኒኬሽን ጋር የሚነካኩ ነገሮች እና ደግሞ በጣም ትላልቅ እቃዎች ትላልቅ በጣም ትላልቅ እቃዎች። ሲቀጥል ደግሞ ትናንሽ እራሱ በሆነው በጣም እቃዎችን ፓኬጅ አድርግታችሁ ስማጡ አንድ እቃ ለምሳሌ አምስት ስድስት አድርግታችሁ ስታመጡ ጉምሩክ ይይዝባቸዋል። እና ደግሞ ቅባት ነገሮች ኮስሞቲክስ ነገሮችን ማዘዝ የለባችሁም በዚህ መሰረት ኮስሜቲክ ያለን ነገሮች ከባባድ እቃዎች ለምሳሌ ያለ አብዛኛው ጊዜ ብዙ ሰዎች የማይባችሁ ችግር ቢኖር ስልክ ማዘዝ እንችላለን ነኝ ብላችሁ ጠይቃችሁኛል ስልክ ማዘዝ ይችላላችሁ ስልክ ማዘዝ ኦልሬዲ ግን ስልክ ስታዙ ለምሳሌ አሁን አንድ አይፎን ብገዙ ከአሊ ኤክስፕረስ በ20 ሺህ ብር ጉምሩክ ይዝባችኋል ያ ጉምሩክ ያዘባችሁ ማለት ጉምሩክ ላይ 20 ሺህ ብር የገዛችሁትን እነሱ ደግሞ ሶስት እጥፍ ወይም አራት እጥፍ አድግተው ቀረጥ ይጥሉባችኋል ማለት ነው ለምሳሌ ያህል 20 ሺህ ብር ገዛችሁት ማለት በአራት ማባዛት ነው ሀያ ሺህ ብር ወይም ደግሞ በሶስት ስታባዙ ስልሳና ሰማኒያ ሺ ብር መክፈል ማለት እቃውን መተው ይሻላል። ስለዚህ ደግሞ ወይም ደግሞ ከኢትዮጵያ ብገዙ አሪፍ ነው ብዬ ያለው ከኢትዮጵያ እቃዎችን ወይም ደግሞ አይፎኖችን ኦሪጂናል አይታችሁ ብትገዙ፣ ወይም ደግሞ ሳምሰንግ የምትገዙ ቢሆን ስልኮችን ከኢትዮጵያ ብታዙ አሪፍ ነው። ሌላዎቹ ደግሞ ቀለል ቀለል ያለ እቃዎችን ብታዙ አሪፍ ነው ብዬ አስባለሁ። እንደ ቲፕ የምሰጣችሁ ነገር ቢኖር ብላክ ፍራይዴ ላይ በጣም ታላቅ ዲስካውንት ስለሚኖር እቺ ቀን ልታመልጣችሁ አይገባም። በዚህ እችም ቀን ላይ ታላላቅ ዲስካውንቶች ስለሚደረጉ እቃዎች ማዘዝ ይኖርባችኋል። ነገር ደግሞ ሲቀጥል ደግሞ ምን አይነት እቃዎች ልዘዝ ብላችሁ ከተጨነቃችሁ ቴሌግራም ቻናሌ ዲስክሪፕሽን ላይ ያለ እሱ ላይ ገብታችሁ እቃዎች ምን አይነት እቃዎች ብታዙ አሪፍ ነው የሚለውን ነገር የማስቀምጥላችሁ ይሆናል እና ደግሞ ሲቀጥል ምን አይነቶቹን እቃው አምጥተን ብንሸጥ ደግሞ አሪፍ ነው በብላክ ፍራይዴ አማካኝነት ብላችሁ ደግሞ ብትሉኝ፣ አሪፍ ምን አይነት ነው የሚለውን እነግራችኋለሁ። ሲቀጥል ደግሞ እና ደግሞ ከአሊኤክስፕረስ እቃዎችን እያመጣን መሸጥ እንፈልጋለን የምትሉ ሰዎች ካላችሁ ደግሞ በሌላ ቪዲዮ እንድመጣላችሁ ኮሜንት ላይ ገብታችሁ እስቲ ኮሜንት ላይ ሀሳባችሁ ንገሩኝ። በሌላ ቪዲዮ እመጣላችኋለሁ። እስከዛ ቸር እንሰንብት።